መቆጣጠር የቻለውን ያክል ተቆጣጥሮባቸው ያጠፋባቸው ነበር። ማውደሙም ምንም ፋይዳ እንደሌለው ካመነ ደግሞ ያንን ብቃት ይወስደውና በአንድ ሳጥን ደብቆት ከዙፋኑ ስር ይሸሽገው ነበር። ማንም ሰው አይደርስበትም ነበር። ነቢዩላህ ሱለይማንም ዐለይሂ ሰላም ደግነትንና ፍትህን በዓለም ያስፋፋ ነበር። አንዳንዴም የአምልኮ ተግባር ለመፈጸም

አግራሞትን የሚጭር አንድ ለየት ያለና አዲስ ዛፍ ያያል። ከዚያም አናገራት፣ ምንድን ነሽ አላት። እኔ ኾርኑባ ነኝ አለችው። አላህ ለምን ዓላማ ፈጠረሽ? አላት ነቢዩላህ ላህ ሱለይማን ዓለይህ ሰላም እንዲህ ብሎ የሚጠይቀው የዛፎችን ምንነት አውቆ ለምግብነት ወይም ለመድኃኒትነት የሆኑት ለይቶ ለሰዎች እንዲያሳውቅ ያስችለው ዘንድ ነው። እንዲህም አለች አላህ እኔን የፈጠረኝ

ሞቴ ቅርብ ከሆነና ጊዜ ከደረሰ ጋኔኖችንና ሰይጣኖች እኔን እንዳያዩ አሳውራቸው። ሰዎች የማይታየውን የማያውቁ መሆናቸውን ያውቁ ዘንድ ነው። ሁሉን ቻይ የሆነው አላህ ሱብሓነሁ ወተዓላ ለሱለይማን ዱዓ መልስ ሰጠ፣ እንዲህም አለ፦ አሁን ነፍስህን እወስዳታለሁ። ነቢያትን በሚሞቱበት ጊዜ ምርጫ አላቸው። እየሰገደ ከሆነ ማንም ወደማይገባበት መስጅድ ሄደ። በሮቹን ዘግቶ ዱላውንም አምጥቶ ተደገፈ። ከዚያም ተነስቶ ለአላህ ስብሓንሁ ወተዓላ መስገድ ጀመረ እና በዚህ ሁኔታ ውስጥ ለአንድ ዓመት ያክል ቆየ። ማንም ሰው ሊገባበት አይችልም። በመስኮቶች ያዩት ሰይጣኖች እንኳን ሲጸልይ እያዩት ፈርተው ይሸሻሉ። የሱለይማን ዓለይሂ ሰላም ሥልጣን ለአንድ ዓመት ያክል ጸንቶ ቆየ። ሰዎችም ሁሉ ጌታውን ሲጸልይና ሲያመልክ አላህ

ከዚያም የአላህ ነቢይ ሱለይማን ዐለይህ ሰላም በመሬት ላይ ወደቀ። ሕዝቡም ያኔ አላህ ነፍሱን እንደ ወሰድ አወቀ። አላህም ይላል፣ በእርሱም ላይ ሞትን በፈጸምንበት ጊዜ መሞቱን በትሩን የምትበላ ተንቀሳቃሽ ምስጥ እንጂ ሌላ አላመለከታቸውም። በወደቀ ጊዜም ጋኔኖች ሩቁን ሚስጥር የሚያውቁ ቢሆኑ ኖሮ በአዋራጅ ሥቃይ ውስጥ የማይቆይ እንደነበሩ ተረዱ። ጅኖች የሩቅ ምስጢራት አዋቂ አለመሆናቸውን አወቁ። ቢያውቁ ኑሮማ ሱለይማን ዓለይሂ ሰላም እንደ ሞተ ያውቁ ነበር፣ በሥልጣኑም ስር ለአንድ ዓመት ያክል ባልቆዩ ነበር። ነገር ግን አላህ ስብሓንሁ ወተዓላ ጅኖችንና ሰይጣናት የሩቅ አዋቂ አለመሆናቸውን ለሰዎች ማሳወቅ ፈለገ። የሩቅ አዋቂነት ባህሪ የአላህ ስብሓንሁ ወተዓላ ብቻ ነውና። ሱለይማን አለይሂ ሰላም ሲሞት የእስራኤል ልጆች መንግስት ተናወጠ። የመጀመሪያው ድንጋጤ የዳውድ አለይሂ ሰላም ሞት ሲሆን፣ ሁለተኛው ድንጋጤ ደግሞ የሱለይማን አለይሂ ሰላም ሞት ነው። ህዝቡም ግራ ተጋባ፣ መንግስቱም ተንቀጠቀጠ። በእስራኤልም ልጆች መካከል አለመግባባቱ እንደገና ተጀመረ። ሰይጣኖቹም ወደ ህዝቡ በሰው ተመስለው መጡ። በእስራኤል ልጆች መካከል የቀሩትን አለቆች እንዲህ ይለዋቸው ጀመር። ሱለይማን ነፋሱን እንዴት ይቆጣጠር እንደነበር አያችሁን? ሰይጣኖችንም እንዴት ይቆጣጠር እንደነበር አያችሁ? አዎን አይተናል፣ ማን እንደ ሱለይማን አሉ። ከዚያም እነዛ በሰው የተመሰሉት ሰይጣናት እንዲህ አሉ፣ ሱለይማን ይህን እንዴት ሲያደርግ እንደነበረ ማወቅ ትፈልጋላችሁ? እነሱም አዎን አሉ። ነገር ግን ከአላህ የተሰጡት ተአምራት አይደሉምን? አሉ። እረ፣ አይደለም ይህ ሱለይማን ይፈጽመው የነበረ ድግምት ነበር አሏቸው። ምን? አዎ እውነት ነው ይህ ድግምት ነበር አሏቸው። ለምትናገሩት ነገር ማስረጃው ምንድን ነው አሉ። ማስረጃውማ እሱ ዙፋን ሥር የተቀበረ ሳጥን ነው አሏቸው። ሳጥን አዎ ይህን ሳጥን ክፈቱት፣ በውስጡ ያለውንም አውጡት። በውስጡም የተጻፈውን አድርጉ፣ ሰይጣናት ለሱለይማን እንደ ተገሩለት ለእናንተም ይገራሉ። ሱለይማንም ድግምት እንጂ ሌላ ምንም አላደረገም አሉ። ቁርአኑ ምን ይላል? ሰይጣናትም በሱለይማን ዘመነ መንግሥት የሚያነቡትን ድግምት ተከተሉ። ሱለይማንም አልካደም፣ ድግምተኛ አልነበረም ግን ሰይጣናት ሰዎችን ድግምትን የሚያስተምሩ ሲሆኑ ካዱ። አላህ ነቢይ ዓለይህ ሰላም በፍጹም ይህን አላደረገም፣ ይልቁንም ድግምተኞችን ተዋግቷል። ከእስራኤልም ልጆች ታላላቅ ዘመናት መካከል አንዱ እዚህ ጋር አበቃ። ኀጢአታቸውም እንደ ገና ተስፋፋ። አላህም የእሱን ሃይማኖት እንዲያስታውሷቸው መልእክተኞችንና ነቢያትን ተራ በተራ ላከላቸው።